በርካታዎቻችሁ በተለያየ ጊዜ ህልምን የማየት እድልን እንዳገኛችሁ እገምታለሁ። የእግዚአብሔር ቃል ሲናገር በሐዋርያት ሥራ መጽሐፍ ላይ ሆነ በትንቢተ ኢዮኤል ላይ ከመጨረሻ ዘመን ከተሰጡን ስጦታዎች መካከል አንዱ የሆነው ህልምን የማየት ስጦታ ነው። ከእግዚአብሔር የሆነ ህልምን የማየት ስጦታን ተቀብለናል። ገና ጌታ ኢየሱስን እንደ ግል አዳኝ የተቀበልኩበት ሰሞን አካባቢ ነው ህልም እመለከታለሁ። ያየሁትም ህልም አንድ በጣም የምቀርበውና የምወደው ሰው ሞቶ ሲቀበር እመለከታለሁ ከጥቂት ቀናት በኋላም ያ ህልም ይደገምና ያ ሰውዬ ሞቶ አያለው። ነገር ግን እኔ ለዛ ህልም ብዙም ስፍራ አልሰጠውትም ከመጣውበት ዓለም የተነሳ በዛ በነበርንበት ዓለም ህልም ሲፈታ እንደፈለግ ነው ነው ለምሳሌ ሰው ሞቶ አየው ካልን ጠግቦ አድሮ ነው ምናምን የሚባሉ ነገሮች ስለነበሩ እኔም ለዚህ ህልም ብዙም ስፍራ አልሰጠውትም ነበር። ከጥቂት ቀናት በኋላ አንድ የእግዚአብሔር አገልጋይ ደውልልኝና በጣም የምትቀርበው ሰው በህልም ሞቶ አይተኸዋል አለኝ። እኔም ደነገጥኩኝ። አንደኛ እንዴታወቀ ሁለተኛ ደግሞ አስደነገጠኝ ሲሪየስ መሆኑ ነገርየው ማለት ነው። እና ምን አለኝ፣ ይሄ ነገር ሰውየው የሞት መንፈስ እየተከታተለው ስለሆነ ሊገለው ስለሆነ አንተም በጸሎቱ ሰዓት ትጋለት፣ እኔም እጸልይለታለሁ ብሎ መልእክቱን ነግሮኝ ስልኩን ዘጋው። እኔም ከዛ ቀን ጀምሮ ለዛ ሰውዬ መጸለይን ቀጠልኩኝ ማለት ነው። አንድን ህልም ደጋግመን ማየት ማለት ምን ማለት ነው? ዘፍጥረት ምዕራፍ 41ን ላንብብላችሁ፣ እና ወደ ትምህርታችን እንገባለን። ፈርዖን ዮሴፍን ህልም አይቸ የነበር ህልሜን፣ ሊተረጉምልኝ የቻለ አንድም ሰው አልተገኘም። አንተ ግን ህልም ሲነገርህ የመተርጎም ችሎታ እንዳለህ ሰምቻለሁ አለው። ዮሴፍም ፈርዖንን፣ እኔ የመተርጎም ችሎታ የለኝም፣ ነገር ግን እግዚአብሔር ለፈርዖን የሚሻውን ትርጉም ይሰጠዋል አለው። ፈርዖንም ዮሴፍን እንደዚህ አለው። በህልሜ በአባይ ወንዝ ዳር ቆሜ ነበረ ስጋቸው የወፈረና መልካቸው ያማረ ሰባት ላሞች ከወንዙ ወጥተው በወንዙ ዳር የበቀለውን ሳር ሲበሉ አየው። ከእነርሱም በኋላ አቅመ ደካማ መልካቸው እጅግ የከፋና አጥንታቸው የወጣ ሌሎች ሰባት ላሞች ወጡ። ስጋቸው የወፈረውን ሰባቱን ላሞች ዋጧቸው። ከዚያም ከእንቅልፉ የነቃው። እንደዚሁም በህልሜ በአንድ እህል አገዳ ላይ ፍሬያቸው የፋፋና ያማሩ ሰባት እሸት ዛላዎች ወጥተው አየው። ቀጥሎም በምስራቅ ነፋስ ተመትተው የቀጨጩና የደረቁ ሌሎች ሰባት ዛላዎች ወጡ። የቀጨጩት የእሸት ዛላዎችም ሰባቱን ያማሩ የእሸት ዛላዎች ዋጧቸው። ዮሴፍም ለፈርዖን እንዲህ አለው፣ ሁለቱም የፈርዖን ህልሞች ተመሳሳይና አንድ አይነት ናቸው። እግዚአብሔር ወደፊት የሚያደርገውን ለፈርዖን ገልጦለታል። ሰባቱ የሚያማምሩ ላሞች ሰባት ዓመታት ናቸው። ሰባቱም የማያማምሩ የእሸት ዛላዎች ሰባት ዓመታት ናቸው። ህልሙም አንድና ተመሳሳይ ነው። ከእነርሱም በኋላ አጥንታቸው የወጣ አስከፊ መልክ ያላቸው ሰባት ላሞች ሰባት ዓመታት ናቸው። እንደዚሁም ፍሬ አልባ የሆኑትና በምሥራቅ ነፋስ ተመተው የደረቁት ሰባት የእሸት ዛላዎች ሰባት የረሃብ ዓመታት ናቸው። አስቀድሜ ለፈርዖን እንደተናገርኩት እግዚአብሔር ወደፊት የሚያደርገውን ነገር ለፈርዖን ገልጦለታል። በመላው የግብጽ ምድር እጅግ የተትረፈረፈ ጥጋብ በሚሆንባቸው ሰባት ዓመታት ይመጣሉ። ከዚህ በኋላ ግን ተከታታይ ሰባት የራብ ዓመታት ይመጣሉ። የራብ ዘመን እጅጉን አገሪቱን ስለሚጎዳት በግብጽ የነበረው ያለፈው የጥጋብ ዘመን ሁሉ ጨርሶ አይታወስም። ከጥጋቡ ዓመታት በኋላ የሚመጣው የራብ ዘመን እጅግ ክፉ ከመሆኑ የተነሳ ጽኑ ከመሆኑ የተነሳ ቀደም ሲል የነበረው የጥጋብ ዘመን ፈጽሞ ይረሳል። ህልሙ ለፈርዖን በሁለት መልክ በድጋሚ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ይህንንም እግዚአብሔር በቅርብ ጊዜ ይፈጽመዋል። ያው እንግዲህ እንዳዳመጣችሁት ፈርዖን ተመሳሳይ ህልሞችን ደጋግሞ ተመለከተ። አንድ ሰው አንድን ህልም ደጋግሞ የሚመለከት ከሆነ የመጀመሪያው ነገር፣ ነገርየው ከእግዚአብሔር ዘንድ ተቆርጧል ማለት ነው። ያ ነገር በህይወት ላይ ሊሆን ወይንም ሊሆንበት፣ በቅርቡ ሊሆን፣ ነገርየው ተቆርጧል ማለት ነው። ሪል ነው ማለት ነው። ቅዠት አይደለም። የሆነ ፍርሃት የሆነ ቅዠት ሳይሆን ያ ነገርየው እውነት ነው። በህይወቱ ላይ ሊሆንበት ነው ወይም በህይወቱ ላይ ሊከሰት ነው። ስለዚህ የተቆረጠ ነገር ነው ማለት ነው። ሁለተኛ ነገር ደግሞ ያ ነገር በቅርቡ ከመንፈሳዊ ዓለም ወደ ቁሳዊ ዓለም መጥቶ ፍጻሜን ያገኛል ማለት ነው። ሶስተኛው ደግሞ አፋጣኝ የሆነ ስፔሻል ኢንተርቬንሽን ይፈልጋል ማለት ነው። ስፔሻል የሆነ ጣልቃ ገብነት ይፈልጋል። የእኛን ውሳኔ የእኛን ዲሲሽን ይፈልጋል ማለት ነው። እዚያው ፈርዖንን ሲናገረው ዮሴፍ ቁጥር 32 ላይ እንደዚህ አለው ህልሙ አለ ለፈርዖን በሁለት መልክ በድጋሚ መታየቱ በድጋሚ መታየቱ ምክንያቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ይህንንም እግዚአብሔር በቅርብ ጊዜ ይፈጽመዋል። አንደኛ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ሁለተኛ ይህንኑ እግዚአብሔር በቅርቡ ይፈጽመዋል። ስለዚህ የእኛን ስፔሻል የሆነ ጣልቃ ገብነት፣ ፈጣን የሆነ ጣልቃ ገብነትን ይፈልጋል ማለት ነው። እንግዲህ ዮሴፍ ይህንን ያለው ባለው መንፈሳዊ መረዳት እንደሆነን ይገባናል። ነገር ግን ራሱ ዮሴፍ ከዚህ በፊት ተመሳሳይ ኤክስፒሪየንስ ልምድ ነበረው። ዘፍጥረ 37 ጋር ሄደን ስናነብ ዮሴፍ ተከታታይ ተመሳሳይ የሆኑ ሁለት ህልሞችን ተመልክቶ ነበር። አንድ ጊዜ ፀሐይና ጨረቃና ከዋክብት ሲሰግዱለት ተመለከተ። ሁለተኛ ላይም ደግሞ የወንድሞቹና የቤተሰቦቹ ነዶዎች ለሱ ነዶዎች ሲሰግዱ ተመለከተ። ያም ህልም ሲፈታ እግዚአብሔር ለዮሴፍ ስልጣንን ሊሰጠው እንደሆነ ነው። የሚገርማችሁ ነገር ዮሴፍ እዚህ ቦታ ላይ ቆሞ ህልምን የሚፈታው ያ የተመለከተው ተመሳሳይ ተደጋጋሚ ህልም እውን ሆኖ ነው። ከጥቂት ቀናትና ከጥቂት ወራት በኋላ ዮሴፍ በግብፅ ከፈርዖን ቀጥሎ ሁለተኛ ሰው ነው የሚሆነው። በዚህ ህልም ምክንያት ዮሴፍ በኤክስፒሪንስ ያውቃል፣ አንድ ህልም ከተደጋገመ ሊሆን እንደሆነ እውን እንደሆነ፣ ሁለተኛ፣ ያ ህልም ከተደጋገመ ሲሪየስ እንደሆነና በፍጥነት ሊከሰት እንደሆነ፣ ሶስተኛ ደግሞ ያ ህልም ከተደጋገመ የእኛን ስፔሻል ጣልቃ ገብነት የእኛ ፈጣን እርምጃ እንደሚፈልግ ዮሴፍ ያውቀዋል። ስለዚህ በተደጋጋሚ አንድን ህልም አየን ማለት ያ ህልም ፍጻሜ ላገኝ ተቆርጧል ማለት ነው፣ ወይ ከእግዚአብሔር ዘንድ ወይ ከሰይጣን ዘንድ። ከዚህ በፊት ስለ ህልም ባስተማርኩ ትምህርት ላይ አዳምጣችሁ ከሆነ ሊንኩን እዚሁ ጋር አስቀምጥላችኋለሁ። ህልም ከሶስት ምንጭ ሊመነጭ ይችላል። ከእግዚአብሔር ሊሆን ይችላል፣ ከሰይጣን ሊሆን ይችላል፣ ከስጋ ድካም ሊሆን ይችላል። የእግዚአብሔር ቃል እንደሚናገረው፣ ኢንፋክት ከስጋ ድካም የሚመጣው ህልም ራሱ ከሰይጣን የመሆን ቻንሱ ሰፊ ነው። ሶ የህልም ምንጭ በተለይ በዋነኝነት ሰይጣንና እግዚአብሔር ስለሆኑ ደጋግመን አየ ነው ማለት በህይወታችን ላይ ፍጻሜ ሊያገኝ ተቆርጧል ማለት ነው። ለምሳሌ አንዳንዶቻችን በተደጋጋሚ አንድ አይነት የሆነ ህልም ከሰይጣን ልንመለከት እንችላለን። ሁልጊዜ የሚያስፈራ ነገር ሲያሳድዳችሁ፣ ሁልጊዜ የሆነ ድሮ የተማራችሁበት ሰፈር ውስጥ ራሳችሁን በተደጋጋሚና በተመሳሳይ ሁኔታ ስታገኙ ሁልጊዜ የሆነ ከማታውቁት አጋር ጋር ግንኙነትን ስታደርጉ የመሳሰሉ ነገሮችን በህልም የሚመለከቱ ሰዎች አሉ። እንደዚህ አይነት ህልሞች ከሰይጣን የሆኑ ህልሞች ናቸው። ሌላኛው ደግሞ በተደጋጋሚ ከእግዚአብሔር የሆነ ህልም የሚመለከቱ ሰዎች አሉ። ለምሳሌ ሁልጊዜ እግዚአብሔር ለምን አይነት ጥሪና ለምን አይነት አገልግሎት እንደሚፈልጋቸው ሲያሳያቸው ሁል ጊዜ ጌታ ኢየሱስን በህልማቸው የሚመለከቱ ሰዎች አሉ። ብዙ ጊዜ መላእክትን በህልማቸው የሚያዩ ሰዎች አሉ። ብዙ ጊዜ የሚያገለግሏቸውን አገልጋዮች በህልማቸውም ሲያገለግሏቸው የሚመለከቱ ሰዎች አሉ። ይህንንና ተመሳሳይ አይነት ህልሞች ደግሞ ከእግዚአብሔር ዘንድ እንመለከታለን። ዞሮ ዞሮ ግን አንድን ህልም ደጋግመን አየን ማለት ነገርየው ተቆርጧል በፍጥነት ሊሆን ነው ማለት ነው፣ የእኛን ፈጣን የሆነ እርምጃ ይፈልጋል ማለት ነው። ተመሳሳይ ህልሞችን ደጋግመን ከተመለከትን ምን አይነት ተግባራዊ እርምጃዎችን እንውሰድ? የመጀመሪያው ፍቺውን ለማወቅ እንትጋ። አንድ ማወቅ ያለብን ነገር ህልም ማለት ሲሪየስ ነገር ነው፣ ቀልድ አይደለም። ዝም ብለን ሄደን የሆነ ሰው ጋር የምናስፈታው ነገር አይደለም። እንዲሁ በተለምዶ እንደሚባለው አንድ ሰው በህልሙ ገላውን ሲታጠብ ከታየ በቃ ሀብት ሊወሰድ ነው ማለት ነው፣ አንድ ሰው በህልሙ እሳት ውስጥ ከታየ ህይወቱ ሊለወጥ ነው ማለት ነው የሚል ቀልድ ነገሮችን ትተን ህልምን እውነተኛ ትርጉሙን ለማወቅ መትጋት አለብን። ህልም ማለት የመንፈሳዊ ዓለም ክስተት ማለት ነው። የመንፈሳዊ ዓለምን ክስተት ሰዎች በልምድ እንዲፈቱልን መፍቀድ የለብንም። የህልም ፍቺ የሚገኝበት ስፍራ ብቸኛው ስፍራ እግዚአብሔር ብቻ እንደሆነ የእግዚአብሔር ቃል ይናገራል። ዘፍጥረት ምዕራፍ 40 ቁጥር 8 እንደዚህ ይላል፣ የዮሴፍ ጓደኞች ናቸው ለዮሴፍ እንደዚህ የሚሉት፣ ሁለታችንም ህልም አየን አሉት፣ ነገር ግን የሚተረጉምልን ሰው አጣን ሲሉ መለሱለት። ዮሴፍም ሁልጊዜስ ቢሆን የህልም ትርጓሜ ከእግዚአብሔር የሚገኝ አይደለምን? እስቲ ያያችሁትን ህልም ንገሩኝ አላቸው። ዩሲ ሁልጊዜስ ቢሆን አንዳንድ ጊዜ አላለም ሁልጊዜስ ቢሆን የህልም ትርጓሜ የሚገኘው ከእግዚአብሔር ዘንድ አይደለም ምለ ስለዚህ አሁን ንገሩኝ እግዚአብሔር ይተረጉምላቸዋል እያለ ነው ስለዚህ የህልም ትርጉም ሊገኝ የሚችለው ከእግዚአብሔር እና ከእግዚአብሔር ብቻ ነው ሶ በተደጋጋሚ ያየነው ህልም በህይወታችን ቅድም እንደተመለከትነው ነው የመከሰት ቻንሱ ሰፊ ስለሆነ ምን ማለት እንደሆነ ትርጉሙን ለማወቅ መትጋት አለብን ምን በማድረግ ተግተን በመጸለይ እግዚአብሔር ትርጉሙን እንዲሰጠን ወይንም ይሄ ጸጋ ስጦታ ያላቸው እግዚአብሔር ሰዎች ጋር በመሄድ የህልሙን ትርጉም እንዲነግሩን በማድረግ የህልሙን ፍቺ ለማወቅ መትጋት አለብን ማለት ነው። በፍጹም ቀልድ ከሆነ ግምታዊ ፍቺ ይሄ ጋዜጣ ላይ ላይ የወጣ እንደዚህ በህልም ካየ ይሄ ማለት ነው፣ ይሄን ካየ ይሄ ማለት ነው የሚባል ቀልድ የለም። መጽሐፍ ቅዱስ ወይም አይደለም መጽሐፍ ቅዱስ እያንዳንዱ ህልም ምን ማለት እንደሆነ እግዚአብሔር መንፈስ ብቻን ሊፈታልን የሚችለው ያም ደግሞ ጸጋ ስጦታ ያላቸው ሰዎች በእግዚአብሔር መንፈስ ውስጥ ያሉ ሰዎች በመንፈስ የሚመላለሱ ሰዎች ብቻን ሊፈቱልን የሚችሉት አስተውሉ። በተፈጥሮ በግምት እንዲሁ በመሰለኝ እንኳን ህልም ማለት ነው ቅኔ ለመፍታት ከባድ ነው። ስለዚህ የከበረ ህልማችንን ከእግዚአብሔር ዘንድ ያየነው ህልም ከየትኛውም ዘንድ ይምጣ፣ ያ ህልም ዞሮ ዞሮ በእኛ ህይወት ላይ ተጽዕኖ መፍጠሩ ስለማይቀር በተለይ ደግሞ በተደጋጋሚ ያየነው ህልም ተጽዕኖ የመፍጠሩ ቻንሱ ሰፊ ስለሆነ፣ በፍጥነት የመከሰት ቻንሱም ሰፊ ስለሆነ በጣም ተግተን በመጸለይ እግዚአብሔር ሆይ የዚህ ህልም ትርጉም ምን ማለት ነው ብለን እግዚአብሔር እንጠይቅ። እግዚአብሔር የሚመልስ አምላክ ስለሆነ በተለያየ መልኩ መልስን ይሰጠናል። ወይንም ደግሞ ያ ጸጋ ስጦታ ያላቸው ሰዎች ጋር ሄደን የህልሙን ፍቺ መጠየቅና መረዳት አስፈላጊ ነው ማለት ነው። ሁለተኛ ግልጽ የሆነን ህልም ችላ አንበለው። አንድን ሕልም በተደጋጋሚ ያየነው ህልም ግልጽ ከሆነ ምንም ፍቺ የማያስፈልጋቸው አንዳንድ ሕልሞች አሉ፣ ግልጽ ከመሆናቸው የተነሳ ለምሳሌ ማቴዎስ 2 ቁጥር 13 ላይ ዮሴፍ እንደዚህ አይነት ህልም ተመለከተ። የጌታ መልአክ ለዮሴፍ በህልም ተገልጦ ተነስ፣ የምትመለስበትን ጊዜ እስካስታውቀ ድረስ ህፃኑንና እናቱን ይዘህ ወደ ግብፅ በመሸሽ በዚያ ቆይ ሄሮድስ ህፃኑን ሊገለው ይሻልና፣ አለው። አሁን ይህም በጣም ግልጽ ነው። ተነስተ ብሏል። የዛሬ ወር አይደለም፣ የዛሬ ዓመት አይደለም፣ አሁን ነው ማለት ነው። ምን ያድረግ? እናቱን ይዘ። እናቱ ማን ናት? ማርያም ናት። ልጁን ይዘ። ልጁ ማን ነው? ኢየሱስ ነው። ግልጽ ነው። ከማጋር እንደሚሄድ። የት ነው የሚሄደው? አፍጋኒስታን ነው? ጃፓን ነው? አይደለም፣ ወደ ግብፅ ነው። ወዴት እንደሚሄድ፣ ከማጋ እንደሚሄድ፣ መቼ እንደሚሄድ በግልጽ ተነግሮታል። ይሄ ምንም ፍቻ ያስፈልገውም። አፋጣኝ የሆነ ተግባር ነው የሚያስፈልገው ማለት ነው ስለዚህ እግዚአብሔር አቅልሎ በእኛ መንገድ የነገረን ህልም ብዙ ሳናመናፍሰው ብዙ ሳናወሳስበው በግልጽ ለተነገረን ህልም ግልጽ የሆነ ምላሽን በፍጥነት መስጠት አለብን ማለት ነው ሦስተኛው ፍቺ ሳይሆን ነፃ መውጣት የሚያስፈልጋቸው ከሰይጣን የሆኑ ህልሞች እንደዚህ አይነት ህልሞች ከሰይጣን የሆኑ በግልጽ የሰይጣን ፍሬ ያለባቸው የሰይጣን አሰራር ያለባቸው ህልሞች አሉ እነኚህ ፍቺ ሳይሆን የሚያስፈልጋቸው በዋነኝነት ነፃ መውጣት ነው። በተደጋጋሚ እነኚህ ነገሮች ኤክስፖዝድ ከሆንን የሚያስፈልገን ዴሊቨራንስ ነው ማለት ነው። ለምሳሌ በህልም በተደጋጋሚ ከተቃራኒ ፆታ ግንኙነት የሚያደርጉ ሰዎች አሉ። እነኛውን ዴሊቨራንስ ነው የሚያስፈልጋቸው። በህልም በኢየሱስ ስም ማለት አለመቻል፣ በህልም መብረር፣ በህልም እንደዚህ እንደ ተሳቢ እንስሳት መሳብ፣ በህልም ሁልጊዜ በፈተና መውደቅ በህልም ሁል ጊዜ ትምህርት ቤት ነው፣ ስራ ቦታ ነው አርፍዶ መገኘት፣ በህልማችን ሁል ጊዜ የሆነ የሚያስፈራ ነገር ሲያሳድደን የምናድርበት ሁኔታ ካለ፣ አንዳንዶቻችን ደግሞ ሁል ጊዜ በህልማችን የድሮ ሰፈራችን፣ የድሮ ትምህርት ቤታችን፣ የድሮ መንደራችን፣ ብቻ ራሳችን የምናገኝ፣ አንዳንዶቻችን በህልማችን ራቁታችን ራሳችን የምንመለከት፣ ልብስ የምናጣ፣ ልብስ የሚያጥረን፣ የመሳሰሉ አይነት አስፈሪ፣ አስጨናቂ የሆኑ ህልሞች ሲደጋገሙ፣ እነኚህ ህልሞች ነፃ መውጣት ነው የሚያስፈልጋቸው። በነኚህ ህልሞች የተነሳ ኢንፋክት ብዙ ህይወታችን ሊያዝ ይችላል። ስለዚህ አንዳንድ ህልሞች ከህልም ከፍቺ በላይ የሚያስፈልጋቸው ነፃ መውጣት ወይንም ዴሊቨራንስ ነው። ሶ ዴሊቨራንስ የሚገኝበት ስፍራ ላይ ሄደን ያን የነፃ መውጣት ጸሎትን መቀበል መቻል አለብን ማለት ነው፣ ወይንም በራሳችን ከዚህ ህልም አጌንስት መጸለይ መቻል አለብን ማለት ነው። ሶ እንደዚህ አይነት ህልሞች ተደጋግመው በህይወታችን ላይ የሚከሰቱ ከሆነ እኛ የሚያስፈልገን ነፃ መውጣት ነው እንጂ በአብዛኛው ፍቺ አይደለም። ምክንያቱም ግልጽ የሆነ የህይወት ፍሬን እየተመለከተን ስለሆነ እነኝን ህልሞች እያየን ብዙ ነገራችን እየተበላሸ ስለሆነ በራሱ ህልሙ ራሱ የሚያሳየው ከሰይጣን መሆኑን ስለሚያሳይ ደሊቨራንስ ነው በዋነኝነት የሚያስፈልገን ማለት ነው። አራተኛው የምታዩላቸውና የሚያዩላችሁ በጣም በሚገርም ሁኔታ ተራርቀን ያለን ሰዎች፣ ምናልባትም ተረሳስተን ያለን ሰዎች ልንሆን እንችላለን። ባሉበት ስፍራ ስለእኛ ህልም ሊመለከቱ ይችላሉ። እኛም ስለነሱ ወይንም ስለሌላ ሰው ህልም ልንመለከት እንችላለን። መንፈሳችን ክፍት ከሆነና በመንፈስ ከሆነን የሆነ ቀን ላይ ነገሮች ተመቻችቶ ያ ያየ ሰው ሊነግረን ይችላል። እኛም ያየነውን ህልም ልነግራቸው እንችላለን። በጣም በሚገርም ሁኔታ መሳፍንት ምዕራፍ 7 ቁጥር 13 ላይ እንደዚህ ይላል፤ አንድ ሰው ያየውን ህልም ለጓደኛው በሚነግርበት ጊዜ ጌዲዮን እዛ ደረሰ። እንግዲህ ሁለቱ አንዱ ስላየው ህልም ለጓደኛው እየነገረው ነው። ጌዲዮን ደርሶ በድብቃውን እየሰማ ነው። ያም ሰው በህልም ክብ የሆነ አንድ የገብስ ቂጣ ተንከባሎ በምዳሚያውን ሰፈር ላይ ሲወርድ ድንኳኑንም ሲመታው ከአመታቱም ኃይለኝነት የተነሳ ድንኳኑ ተገልብጦ ሲፈራርስ አየው በማለት ይነግረው ነበረ። ጓደኛው መልሶ ይህ የእስራኤላዊ የኢዮዋስ ልጅ የጌዲዮን ሰይፍ እንጂ ሌላ ነገር ሊሆን አይችልም። እነሆ እግዚአብሔር ምዳማውያንን ሰፈሩን በሙሉ በእጁ አሳልፎ ሰጥቶታልና አለው። ጌዲዮንም ተደብቆ እየሰማ ነበር። እንግዲህ ጌዲዮንም ህልሙንና ፍቺውን በሰማ ጊዜ ለእግዚአብሔር ሰገደ ይላል። አንዳንድ ጊዜ እኮ ህይወት ይገርማል። እግረ መንገዱን እያለፈ ስለ እሱ ህልምና ህልሙን ብቻ ሳይሆን ፍቺውን ሰምቶ ነው ጌዲዮን ያለፈው። ህልሙን ሰማ፣ ፍቺውን ሰማ፣ ለእግዚአብሔር ምዛው ሰገደ። በጣም በሚገርም ሁኔታ ስለኛ ብዙ ሰዎች ህልም ይመለከታሉ፣ እኛም ስለሆኑ ሰዎች ህልምን እናያለን። በተቻለ መጠን ማዳበር ያለብን ልማድ ምንድነው? እግዚአብሔር ያለ ምክንያት አያሳየንም። ወይ ያ ሰውዬ ኢንተርቬንሽን፣ ጣልቃ ገብነት ስለሚያስፈልገው እንድንማልድለት ሊሆን ይችላል፣ ወይ ህልሙን እንድንነግረው ሊሆን ይችላል፣ እንድንጸልይለት ሊሆን ስለሚችል ያየነውን ህልም ሲሪየስሊ ማየት አለብን። በአጋጣሚ አይደለም እግዚአብሔር የሚያሳየን ማለት ነው። ሰዎች ስለ ጌዲዮን እነዚህ ሰዎች ህልማቸውን ተመለከቱ። ቢያንስ ቢያንስ ምን አደረገ? ያየውን ህልም ለጓደኛው ሲያወራ ጌዲዮን አዳመጠ። ስለዚህ ሁለቱ እንዲያወራ ያደረጉ እግዚአብሔር ነበረ ማለት ነው። ስለ ሰዎች ህልም ካየን መታዘዝ አለብን። መንገር ያለብንን መንገር እንችላለን። መነገር የሌለበት ደግሞ ህልም አለ። የእኛ ጣልቃ ገብነት፣ የእኛ ጸሎት የሚፈልገው አንዳንድ ህልም ደግሞ፣ እኛ በተግባር ሄደን ጣልቃ እንድንገባ ሊሆን ይችላል እግዚአብሔር የሚያሳየን ችግራቸውን፣ ክፍተታቸውን ካሳየን እኛ ሄደን ችግራቸውን እንድንፈታላቸው ሊሆን ይችላል። ከመሬት ተነስቶ በተደጋጋሚ ስለ አንድ ሰው ህልም ልናይ አንችልም። ምክንያት ስላለው ነው ማለት ነው። ያ ሰውዬ በዛ ሲቹዌሽን ውስጥ ሊያልፍ ስለሆነ ነው፣ ወይንም የገባ ስለሆነ ነው፣ ወይንም የእኛ ጣልቃ ገብነት ስለሚያስፈልገው ነው ማለት ነው። ስለዚህ አንድን ህልም ደጋግመን ካየን በጣም በፍጥነት ፍቺውን ፈልገን ስፔሻል ኢንተርቬንሽን ያስፈልጋል። ፍቺውን አግኝተን በእግዚአብሔር ፊት መትጋት አለብን። ምንድን ነው ፍቺው? እግዚአብሔር ይፈታልና። ከተፈታልን በኋላ ምን ማድረግ እንዳለብን አክሽን ስቴፖች ውስጥ መግባት አለብን ማለት ነው እንጂ ያለ ምክንያት እግዚአብሔር ደጋግሞ ህልምን አያሳየንም። ያለ ምክንያትም ሰይጣን በዛ መልክ ህልምን አያሳየንም። የሆነ አይነት ጣልቃ ገብነት ስለሚያስፈልግ ነው ማለት ነው። በሌላ ጊዜ እግዚአብሔር ቢፈቅድና ጊዜ ብናገኝ ህልም ለማየት ስተኛ ምን ላድረግ፣ መንፈሳዊ ባልና ሚስት ማለት ምን ማለት ነው ሰው ነቅቶም ህልም ማየት ይችላል ወይ? አንዳንዶቻችን ህልም እያየን ተቋርጦብን ስንነቃ ህልሙ ተቋረጠ ወይንስ ቀጥሏል ማለት ነው የሚሉ ሐሳቦችን እንመለከታለን። እናንተም እስቲ ዛሬ ከተማርነው ስለ ህልም ይሹ ደጋግሞ ስለ ማየት ይሹ ያላችሁን ሐሳብ በሐሳብ መስጫ ሳጥን ውስጥ እስቲ ያስቀምጡልን፣ እንማማራለን ማለት ነው። ቴንክ ዩ